አስቀይ ይመስላል እዚህ ልክ ተዋሸኛል። በጣም ነው የደበረኝ። እንደዚህ አይነት ሰው ተሆናለሁ ሄሉ። ዛሬ እንግዲህ ከበድ ያለ ፈተና መጠባታል ማለት ነው። ቢኒም ከበድ ያለ ነገር ነው ይዘው የመጣው። እንግዲህ ቢኒና ሄሉ እንደምታውቁት እየተግባቡ እየተስማሙ ጥሩ ነገሮችን አብረው እያደረጉ አብረው ጥሩ ጊዜያቶችን እያሳለፉ ይገኛሉ። የሚመጣጠኑ ሰዎች ናቸው፣ እውነት ለመናገር ያለምንም ማካበድ ማጋነን እና እሷም ጥያቄዎችን ጠይቀዋለች። እሱም ጥያቄ ጠይቋታል። ያ ጥያቄ ደግሞ ለህይወት መሰረት የሆነ ነገር ነው። ማለት አንድን ሰው ለነገ ሊሆንም ላይሆንም ይችላል። ብቻ ግን ነገ ላይ ብለን ስናስብ አንድን ሰው አስቀድመን ጥያቄ እንጠይቃለን። ያ ጥያቄ ደግሞ ጓደኛ አለ ወይ፣ ትዳር አለህ ወይ፣ ወይ ደግሞ ጓደኛ፣ ፍቅረኛ አለሽ ወይ፣ ትዳርሳለሽ ወይ ተብሎ ነው የሚጠየቀው ማለት ነውና ሁለቱም እንግዲህ ይህንን ጥያቄ ተጠያይቀው እንደሌላቸው ተናግረው ነው ይህን ጓደኝነታቸውን ለመቀጠል የወሰኑት። የነጋቸው ምን ይሁን ምንም የሚያውቁት ነገር የለም፣ ግን ሁለታቸውም ጋር የሆነ ፍላጎት እንዳለ እያየነን እንገኛለን። አብሮ የመሆን በፍቅር የመቀጠል ፍላጎቶች አሉ። ሌላውን ደግሞ ሰው ያስባል፣ ፈጣሪ ይፈጽማል አይደለም የሚባለው። እነሱም እንግዲህ በዛ መንገድ ነው እየተመሩ የነበሩት ማለት ነውና፣ ድንገት መጦ እንግዲህ ዛሬ ቢኒ ከበድ ያለ ነገር ነው ይዞ የመጣው። ሩሃማን ነው ይዞ የመጣው። ሩሃማን ያው ማያቃት ሰው አለ ብዬ አላስብም። ስለ እሷም በጣም ብዙ ሰዎች በጣም ብዙ አስቀያሚ ስድቦችን ስትጽፉ አይቻለውኝና የምሰጠው ኮሜንት ይኖራል ማለት ነው። ስለ ሩሃማ ስለምትባሏ የሰው ኩላሊትዛ ስለሄደችው ሴት ማለት ነው። ስለ እሱ አወራለሁ። መጀመሪያ ግን ስለ ቢኒና ስለ ሄሎ አወራለሁ ማለት ነውና እንግዲህ ቢኒ ሩሃማ ጓደኛው እንደሆነችና የሚሄድበት ሀገር፣ ሌላ ሀገር እንደሚሄድ ያው፣ ለስራ በስራ ምክንያት ሞዴል ስለሆነ የተለያዩ ማስታወቂያ ባለሙያ ይሰራል ማስታወቂያዎችን ይሰራልና የዛ ባለሙያ ስለሆነ ወደ ሌላ ሀገር ሄዶ እንግዲህ በድርጅቱ ሄዶ የራሱ ከድርጅቱ ነው። ሁሉ ነገር ወጪው፣ ሁሉ ነገር በድርጅቱ ነው። ና ሄዶ እዛ አንድ ክፍል እንደሚሰጠው በቃ ሁሉ ነገር የተሟላለት ያለቀለት ነገር እንደሆነ ነው የነገራት። ና ሄሉ ደግሞ ይህንን ነገር ያው እስከሚሄድ እየደበራት ነው የእውነት። በቃ ቀን እንደ ነፍሰ ጡር አንዱ ለሶስት ቀኝ እያለች ነው የምትቆጥረው። ለምን በጣም ተግባብተዋለች፣ ተላምደዋለች። ጓደኛዋ ነው በቃ። እሱን ማጣትም መለይትም ማትፈልግም ምናምን። ነገር ግን እንግዲህ የስራ ጉዳይ ሆነና ልትሄድ ነው አይደል እያለች በቃ በሁሉም በእያንዳንዱ ቪዲዮ ትጠይቋለች ና መሄድ የንፈልገች ነው ቶሎ እንዴ? ልፈልገች ነው ሁሉ እያላት ነበረ። ለማንኛውም ግን በድንገት መጦ እንግዲህ እሷ ነች አብራኝ የምትሄደው እዛ ብቻዬን መሆን ስለሌለብኝ እሷ አብራኝ መሄድ አለባትና ና ልንገርሽ ብዬ ነው እያላት ነው። ና ሄሉ ደግሞ እኔ ሳልሄድ እንዴት እሷ ትሄዳለች? እሺ እንደዛ ከሆነስ ናም ብላ በጣም ነው የከፋት። በጣም ነው ቅር ያላት። ለምን ያልጠበቀችው ነገር ነው። መጀመሪያ ያው ትጠይቀዋለች፣ ጓደኛ ፍቅረኛ አለ ወይ ብላ ጠይቀዋለች። የለኝም ብሏል። ከዛ ድንገት አዲስ አምጥቶ ደግሞ እሷ ነች አብራ የምትሄደው እሷ ነች እንደዚህ የምታደርገው ምናምን ሲል የሚደብር ነገር አለው። የእውነት ወደው አፍቅራው ለሱ የሆነ ስሜት ተሰምቷት ምናምን ሳይሆን ውሸቱ ነው። አንዳንድ ሰዎች በቃ እንደተናገረችው ሄሉ በቃ ብትገልጧቸው ብትገልጧቸው የሆነ የማይጨረሱ መጽሐፍቶች ናቸው የሚሆኑት። በቃ ምንም ማንነታቸውን፣ ውስጣቸውን ልታውቁ ልትረዱ አትችሉም። ና ያ ነገር መጣባትና እንዴት አልነገርከኝም ነው ያለችው። ውሸቱን ያናደዳት እንጂ ብቻ ግን በአጭሩ ያው ሌላ ሰው ማንም ሰው እንዳይመጣ እንዳይገባባቸው ማንም ሰው ከእሱ ጋር እንዳይሆን ነው የምትፈልገው። ማለት በጣም እንደምትፈልገው ሌላ አይነት ፕራንክ አድርገኝ ነው ያለችው። እንደዚህ አይነት ፕራንክ ግን በጣም የሚያስጠላ ያለችው ነበረ። ያ ማለት እንግዲህ ደካማ ጎኗን የነካባት ማለት ነው። ለማንኛውም ግን ቢኒም ያው ባለፈው ሰርታለት ነበረ፣ ሌላ ሴት ደውላለች፣ ከሱ ጋር እንዳተወኝ ብላኛለች፣ ስለዚህ ፍቅረኛ አለ ምናምን ብላ በፕራንኩ ሰበብ አሴት ልጅ ብልጥ እኮ ናት። እግዚአብሔር እግዚአብሔርን ነው ምላችሁ። ብልጥ ነች። በቃ በእያንዳንዱ ነገር ጠቀጠታ መጠብ እየቃ ይጠበቅባት ማወቅ የምትፈልገውን ነገር በሆነ አጋጣሚ አርጋ ዞራ ዟ ዞራ ምናምን ዙሪያ ጥምጥም ሄዳ ነው የምታውቀው የምትረዳው። ና ብልጥ ናት። በማያስባንን መልኩ ነው የምትረዳው ና እየጠየቀችው ነበር በዛ አጋጣሚ ምንም አይነት ፍቅረኛ እንደሌለው ግን ደግሞ በጣም ከፍቶት ነበረ። ያንስ ጥያቄ ስጠይቀው ወይም ደግሞ እንደዚህ አይነት ሴት አለች ልክውን ላውሩታ ከእሱ ራቂ ምናምን ያለቻት ሴት ነበረች ና በጣም ከፍቶት ነበረ። ለማንኛውም ግን ሄሉ ላንተ ያላትን ቦታ እንግዲህ በትንሹም ቢሆን በደንብ አይታል ተረድታል ብዬ ነው የማስበው። በጣም ነው የተናደደችው እውነት ለመናገር በጣም ከመነግራችሁ በላይ ሄሉ የሩሃማን በደንብ ነው የተወነችው። ትወናዋን ራሱ እና ለማንኛውም ያው የተሰራው ፕራንክ ነው። ቢኒ ሰርቶላታል ባለፈው እሷም ፕራንክ አድርጋው ስለነበረ ዛሬ እንግዲህ ብድሩን መልሷል ማለት ነው። እና ምን ልላችሁ ፈልጌ ነው ወይ ሄሉዬ፣ ማንም ሰው በቃ የኔ ሸበላ ማንም ሰው ሊወስደው አይችልም ማለት እውነቷ ነው። ከአንቺ ውጭ ወደ ውጭ ማንም ሰው በቃ ሊወስድብሽ አይችልም። ማንም ሰው መውሰድም የለበትም። ይህንን የመሰለ ቆንጅዬ ልጅማ በቃ ማለፍ የለበትም። ለምን፣ በነገራችን ላይ በጣም በስስት ነው የምታየው። በቃ እኔ በጣም የሄሉን አስተያየት በደንብ ተረድታችሁ፣ አገናዝባችሁ፣ በደንብ አስተውላችሁ እያትማ፣ በጣም በቃ የሆነ አስተያየቷ ይለያል። የስስት አይነ ነው፣ በስስት ነው የምታየው። እሱም በቃ የተረጋጋ የማይቸኩል ነገራቶችን በቃ ቀስ ብሎ ማድረግ የሚወድ ሰው ነውና ብቻ ባህሪያችሁ በደንብ የተዋህደ የተግባባችሁ ይመስለኛል። ፈጣሪ መጨረሻችሁን ያሳምረው። ላለሁ እንግዲህ እቺ ሴት ማነች? ሩሃማን እንግዲህ ብዙዎቻችን እናቃታለን። ከዚህ በፊት ያው የፍቅር ህይወት ነበራት። ያ የፍቅር ህይወትም እንግዲህ ስለሷ ላወራ ሳይሆን ወይም ደግሞ ስለ ፍቅር ስላሳለፈችው ህይወት አላሳል ያለፈ ነገር ስለሆነ ማውራቱ አይጠበቅብኝም ወይም ደግሞ ጥቅምም የለውም። ግን እቺ ልጅ እንግዲህ ፍቅረኛ ነበራት፣ ጓደኛ ነበራት። በድንገት እንግዲህ ስትትታመም በድንገት ሳይሆን ያው ታማ ነው የተገናኙት። እንግዲህ ልጁ ደግሞ ያው ስለሚወዳት ስለሚያፈቅራት እንደምታዩት ኩላሊቱን ሰጧታል። ኩላሊቱን ከሰጣት በኋላ ግን ሁለታቸው አለመግባባት ውስጥ ገቡ። እሷ በድላኛለች ብሎ እሱ መጣ። በጣም እንደ ተከፋ እንደ ተገፋ በጣም ከባድ ነገሮችን እያሳለፈ እንደሆነ እንግዲህ መጦ ተናገረ ሚዲያ ላይ። እሷም ጥፋቴን አመኛለሁ ግን አውቄ ሳይሆን ባለማወቅ ነው ባለማገናዘብ ነው ግነገራቶችን ቀስ ብዬ ቆም ብዬ ባለማየቴ ነው በማለት እንግዲህ ምላሽ ሰጣ። ብዙ ሰዎች መነጋገር አድርገዋት ነበር የአለም ህዝብ ሁሉ ማለት ይቻላል። በእውነት በመላ አለም ላይ የሚገኙ ኢትዮጵያውያን ስለሷ ያላወሩ የእሷን ፎቶ ያላዘዋወሩ ብዙ ሰዎች ነበሩ። ብቻ የለም ማንም ሰው የለም። የእሷን ፎቶ፣ የእሷን ስም፣ የእሷን ምናምን ብዙ ያልተጠቀመ ሰው የለምእና እንደ እድል ሆነ ና አንዳንዴ፣ የሰው ልጅ ፍጹም አይደለም እና ሁሉ ነገር አበቃ። እሱም የራሱን ህይወት ጀመረ። እሷም ዝም ብላ ነው ያለችው። ደግሞ እውነቱን ስነግራችሁ ቀለበቱን ራሱ እስካሁን አላወለቀችውም አለ ጣቷ ላይ ና በጣም የምትወደው ልጅ ነው ማጣት እንደማትፈልግ ነግራው ነበር። ግን እሱ አውቅቷል። አንዳንዴ አንዳንድ ሁለተኛ ምርጫ ህይወት ሁለተኛ ምርጫ ሁለተኛ እድል አሰጠንም እና በጣም ያዘንኩትን ነገር ልንገራችሁ። ዛሬ ከቢኒ ጋር አብረው ሲመጡ ያው የሶሻል ሚዲያ ሰዎች በተለያየ አይነት መንገድ ይገናኛሉ። አሁን እሷ በጣም ታዋቂ ሆናለች፣ ቲክቶክር ሆናለች፣ በጣም ሚዲያው ላይ አለች እና ይዟት መጣ። ከሄሉ ጋር ፕራንክ አደረጓት ሄሉን ማለት ነው። እና በዚህ ኮሜንት ስር ስለ ኩላሊት ነበር ስታወሩ የነበረው አደራ ኩላሊቷን ኩላሊቱን የቢኒን ኩላሊት ጠብቂለት ሄሉ እንደዚህ እያላችሁ ልጅቷን ለማሸማቀቅ ኮሜንታችሁን ታነባለች ና ቢያንስ ሴት ሆናችሁ እንኳን እንደዚህ አይነት ነገር ስላለፈ ነገር አንድ ሰው ባለፈው ማንነቱ ሊወቀስ አይገባም ያለፈው አልፏል ዛሬ ማንትሁን ምን አይነት ማንነት ይኑራል ሳታውቁ በእሷ ላይ እንደዚህ መፍረድ እግዚአብሔርን ነገም እናንተ በየቤታችሁ ገብቶ እያንዳንዱ ነገር ትረዱታላችሁ። ያኔ ምን እንደሆነ አንድ ሰው በዛ ጫማ ውስጥ ሲሆን ነው ስለ ሰው በቃ ኔ አላውቅ ሊረዳ የሚችለው ና በጣም መወዳት መወዳቸው ጓደኞች የመወዳቸው ሰዎች እራሱ የሚያስቀይም ኮሜንት እየጻፉ በብዛት ሳይ በጣም ነው የደነገጥኩት። በዩቲዩብ ላይ ማቃቸው ብዙ ልጆች በቃ ጥሩ ስነ ምግባር ያላቸው ጥሩ ሰዎች ናቸው፣ ለሰው ልጅ ጥሩ አመለካከት አላቸው ያልኳቸው ሰዎች እራሱ በቃ ስለ ሮሃማ በጣም መጥፎ ነገር ሲጽፉ አየውና፣ በጣም በቃ እኔ በህይወቴ መጥፎ መጻፍ ስለምትችሉ ብቻ ልጅ ማሸማቀቅ የለባችሁም። ባለፈ ህይወቷ እና ተዋት ትኑርበት ኑሯን። የምር በቲክቶክ እስከ ጥግ ድረስ ተሰድባለች፣ በዩቲዩብ ብዙ እስከ ጥግ ድረስ ተሰድባ አልቅሳለች። ያለፈ ህመሟን አታባብሱባት፣ የራሷን ህይወት ትኑር። እባካችሁ ተዋት እና በዩቲዩብ ደግሞ ስለመጣች በጣም ደስ ብሎኛል። እግዚአብሔርን አልዋሻችሁም። በቃ ተዋት የማይባል ነገር አትጻፉ። በቃ ነገ በኔ በሉ። ሰው ይሳሳታል። የእውነት አንዳንዴ ስህተታችን ገብቶን ወዲያውኑ ስናረመው፣ ሌላ ጊዜ ደግሞ ስህተታችን ለማረም ብንመጣም ያ ነገር ጊዜው ያልፍና በቃ ከስህተታችን መታረም አንችልም፣ ወይም ደግሞ ልናስተካክሉ አንችልም። ህይወት እንደዛም አንዳንዴ ሁለተኛ የሚባል ምርጫ አሰጠንም። በዛ ሁኔታ ውስጥ እያለፈች ያለች ሴት ናት። ጎበዝ፣ በርች ያለን ልጅ በርች፣ ጠንክሬ ነው እንጂ ማለት ያለብን። ማሸማቀቅ ዝቅ ማድረግ፣ ስለሷ መጥፎ ነገር ማውራት የለብንም። ይሄ በጣም ነውር ነው። በእውነት በጣም ስላስጠላኝ ነው። ለማንኛውም ሄሉና ቢንዬ፣ እግዚአብሔር መጨረሻቸውን ያሳምረው። ታምራላችሁ፣ አንድ ላይ አስቀይምሽ አሉ አለች እኮ ልት ደበደባት ነበር ዛሬ። ሮሃማ አልቆላት ነበር፣ የምሬን ነው። ትግስቷን ግን ሄሉ ሳላደንቅ አላልፍም፣ የእውነት